ብረት እንደዚህ ማጣመም የሚችሉ ማለት ነው። ሁለት ቋጣሪ ደጋፊዎች እንዴት ነው ተባብረው እየቋጠሩ ሊቨርፑል ሊያሸንፍ የሚችሉ። በየትኛውም ተአምር ሊያሸንፍ አይችልም ሊቨርፑል። እንደዚህ እየተቋጠረበት ማለት ነው። አሁን መፈልገው ምንድነው? ይህም ቪዲዮ ሪፖስት አድርጉትና አካውንቴዎች ደግሞ ገብታችሁ ኮፒ ሊንክ አድርጉት። እረፉ። የዩናይትድ ደጋፊ ገብታችሁ ኮፒ ሊንክ አድርጉ። ዛሬ በቃ ደስታ ነው። ዛሬ ዛሬ ደስታ ነው ይሰጠዋል። ዛሬ ተከታታይ ሁለተኛ ጊዜ ስታሸንፉ ማለት ነው። ያን ሰውዬ ጸጉሩ ልታስቆርጡት ነው። አምስት ጨዋታ ካሸነፈ እቆረጣለሁ ያለ አስቆርጡትሽ።

በሜዳ ተሰጠ ዋንጫ እንዳታስበው፣ ገብቷላ፣ ዋንጫ እንዳታስበው። ከዘራህን ደገፍ አርገ ትተኛለህ። ኢሳቅ የለ ሳላ የለ ወለ ነግሬያችሁ ነበራ። አሁንም ነጥብህን ማለት ወለ ታንጠባጥበዋለህ፣ ታንጠባጥበዋለህ ጀመር እናንተ አፋችሁ ነው እንጂ ትወዱናላችሁ። በቃ ትወዱናላችሁ እንጂ ቶፕ ሲክስ ለማያስገባው ውጤት እንደዛ ታግሎ መጫወት ማለት ትወዱናላችሁ ይሄን እመኑልን በቃ እኛ ይሄን እንድታምኑልን ነው የምንፈልገውና ማለት ነው የሴት ፒስን ጥቅም በደንብ ያወቃችሁ ይመስለናል አሁን ዮ ማጋለሽ ምናምን ብትይ ማለት ደሜ ማጉየርን ይዘሽ አንድ ሰው ስለ ሴት ፒስ እንዳወራ አሁን ከዚህ በኋላ ማለት ነው ምንም መብት የለሽም የማለት አ ገባሻ ሊቢያ አምስተኛሽን ተከናንበሻል ተከታታይሽን ፈጠረ በስላሴ አሁን እንዴት ነው እሺ ይሄን ሳምንት እንዴት ነው የምንሄድባችሁ? አሁን እንዴ ከበሽታችሁ አሉ፣ ከበሽታችሁ አሉ። አይዛክ ማለት ወደ ወዳገሩና ይቅርብ፣ በቃ አይሆንም። ና ወደ ወዳገሩ ትራሚ ወደ ኢትዮጵያ ና። በቃ አይሆንም፣ ለአንተ አይሆንም። እዛ እንዴ እንዴ ነው የረገሙት ስላሴዎቹና ያው ሴስኩም አልዘለለም። ይሁን ብቻ ማጉና መስግኑ ሳምንት እናንተ ናችሁ። በቃ ከኮርነር ከሴት ፒስ ያገባል። ሳምንት ነው የማይታችሁ። እሺ የመጀመሪያ ቪዲዮ አምስት ቪዲዮ እንድሰራ ታዝዣለሁ። አምስት ቪዲዮ ነው የምሰራው። ሁሉንም ኮፒ ሊንክ ታደርጋለህ። ለዋንጫ ከዚህ ሽማግሌ ድላይት ከሆነ ቡድን ዩናይትድ ያስፈራሉ። ዩናይት አስመስክሯል። የዋንጫ ቡድን ነው። ዛሬ አየን። እንችላለን፣ እንችላለን። ይሄ ነው ማንቼ አንድ አርሰናል ደጋፊ እስከሚቀጥለው ሳምንት ተጫውተው እስኪሸነፉ ድረስ አንድ ሰው ዩናይትድ እንዳይናገር። የፈለጉትን ይበሉ የፈለጉትን ይበሉ። መብቴ ነው መብቴ ነው። ደግሞ እኮ አራተኛ ጊዜ አናዘር ዋን ነው እንደዚህ ነው አናዘር ዋን አራተኛ በተከታታይ ሰላሳ ስምንት ዓመት ሆነውናል። አራቴ በተከታታይ ከሸነፍን ና ወፍ ከስሎት ጋር ነው ብለው ከቴና ጋ ነው ያጋጠሟቸው። ከቴና ጋ ነው ዛሬ የተጋጠሙት ምን አይነት የደደብ ፎርሜሽን ነው ይዘው የገባው? ሲመራ እኮ ማለት አራት ተከላካይ፣ ሁለት ሚድፊልደር፣ አራት አጥቂ፣ ሁለቱ ሚድፊልደሮች ደግሞ ጆንስ እና ቨርስ። ምንም እኮ መከላከል የሚባል ነገር አይገባውም። የመላጣ አለቀልሽ ለምን አባሽ አወራሽ? የእኛ ቀልብ ላይ የገባ ሰው ወዳቂ ነው። ኔክስት ቪዲዮ ይመጣል። ፖስት ላድርገው። ግባ ግባ፣ እንለያለን። ኳን ፊልድ ነው አ እኛበሻ ስን ለስንት እንደማናሽነፋት ነው እንደምናሽነፋት ነው እንጂ፣ ማላቀው እንደምናሸንፋት እኮ ሁሉም ሲያውቃል። እኮ ግልጽ ነገር እኮ ነው። ወደ አረፍት ነው እየመጣን ያለ ነው። ምድረቁ አጣሪ አንድ ነጥብ ነው ልዩነታችን፣ አንድ ነጥብ ነው ልዩነታችን። አሁን ደግመን እንመረዋለን እንበለዋለን። ይህን ማንጫ አለ ነገርኳችሁ። ምን ይጉረኛ እንደ ምናምን ትላላችሁ ነው። ግልጹ ነው የነገርኳችሁ እኮ መጀመሪያ አልነገርኳችሁም? እኛም በሻሽ እና ምንድን ነው ያልኩት እኮ መጀመሪያ ራሱ ጋይ ሳይሆን ይህን ቪዲዮ እሰራላችሁ ወጪ ነውና ኳሱን ማየው በኋላ ከጨዋታው በኋላ ቪዲዮ ለመስራት አይመቸኝምና መጀመሪያ ሰርቼው ሁሉ ጣብዬ አስቤ ነው። ና እንለያለን። ግባ። ሁኔታው ለኔ ተመቸኝ። ሁኔታው ለኔ ተመቸኝ። ሀገሬ፣ ኧረ በስመ አብ። ማንቼ አሸነፍሽ እኮ ሊቨርፑልን። ለራስሽ ግን ካውቆሻል። ይሄ ማንቼ ደጋፊዎች ካላችሁ እዚህ እንኳን ደስ ታላችሁ ይሄን ቪዲዮ የምታዩት ካላችሁ አንፊልድ ረሴዳ ማንቸስተር ዩናይትድ ሼቮን ሁለት ለአንድ አሸንፏለች። ሁኔታው ለእኔ ተመቸኝ! ማለት አሁን አይደለም። የት ናቸው የማንች ደጋፊዎች? ሬድኮ ፒሊን ክሊፕ ውስጥ ማድረግ እንዳትረሱ። ሀሳባችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ጨዋታውን እንደዚህ ጠብቃችሁት ነበረ? እኔ የሚገርም ጨዋታ ነው ያየሁት። የእናንተ ማን ኦፍ ዘ ማች ደግሞ ማን እንደነበረ ኮሜንት ላይ አስቀምጡልኝ። ሁኔታው ለእኔ ተመቸኝ ያኔ አንድ ስልችት ያለ ነገር ቢኖር ምን ታውቃላችሁ፣ የዚህ ክለብ ጢባር፣ የዚህ ክለብ ንቀት መስማት መጀመሪያ ልለጥላችሁ ተለቅ ተለቅ የምትሉ እኔ ሊቨርፑልን እንዳከብርም ሊቨርፑልን ይመጣናሉ ብዬ ማሰባችሁ ደጋፊዎች አላችሁ እናንተን አይመለከትም? ገባ። ኮሜንት ላይ ግን ማየት ትችላለህ ምን አይነት ባልጌ ሰው እንዳለ እ በጣም ጢባራም ክለብ ነው። እዚህ ያሉ ደጋፊዎች ምንድን ነው? የክሎፕ ልጆችማ፣ ትላንት የመጣህ ታሪክን ልንገርህ። በድርቀት የምትታወቅ ክለብ እኮ ነው። እኛ የምናከብርህ እኮ ታሪክን ስለምናቅ ነው እንጂ እንጂኮ ያለፉት ሰላሳ ዓመት አመትኮ በጣም ራስህን ኃያል አድርገህ ነው የምታየው። ታሪክ ኤፍሲ እኮ ነው አንተ፣ ታሪክ ኤፍሲ እኮ ነው። በቅርብ እኮ ትንሽ ነው የሰራው፣ ብዙ አይደለም የሰራው፣ ትንሽ ነው የሰራው። ግን የሆነ ከማንቸስተር ሲቲ እኩል መታየት ምናምን ትፈልጋለህ። ሶስታችንን አይደል ላስት ሲዝን ሄደ ሄደ ሄደ ባና ተተከልክ። ማንም ግን አላስታወሰም። ዝም አሉ። ሁሉም ዝም አለ። እኔ ላስታውስ። በአምስት ነጥብ ትበልጣይ ነበር። ዲሴምበር ላይ ሶስተኛ ነው የጨረስከው። ቦትል ጆብ። እኔ ቦትል ጆብ የተማርኩት ከአንተ ተምሬ ነው። አስተማሪ እንዳለ፣ የአርሰናል ውድቀት ታሪክ በሙሉ እዚህ ቤት ውስጥም አለ። ምን አባ ነው የሚያስጠብር? ተመልከት፣ የሚቀጥሉት አስር ጨዋታዎች። ቦሎኛን አሸነፍክ። ፓላስ፣ ቸልሲ፣ ላይፕዚግ፣ አርሰናል፣ ብራይተን ሁለቴ፣ ባየር ሊቨርኩሰን፣ ቪላ ይሄን ድቅድቅ ጨለማ ካለፍክ አድንቃለው። ማንንም ስላልገጠምክ ማ ክብር ሲሰጥህ መናቅ፣ ስትናቅ ሲቲ ምን ትሆናለህ? የበለጠ መናቅ። አዲስ ነገር አይደለም እኮ ማን፣ አታካብድ። የምትፎካከራቸው ጠላቶች ሲቲና አርሰናል፣ ማን ነው ማንን እንደገጠሙና አንተ ማን እንደገጠምክ ተመልከት። አይሽ ሲቲ ከቶፕ 10 አንድ ሁለት 3 ገጥሟል። አርሰናል ከቶፕ 10 አንድ ሁለት 3 አራት ገጥሟል። ኢዋራሞቹ ደግሞ ማነው? ከቶፕቴን ገና ማንንም አልገጠምክ። ምን አሳየኸን? ገና የምትቸፈችፈው እናቋለን። ቋለን እኮ ሄደህ እኮ ፌብሩዋሪ ላይ ባናት እንደምትተከል ደግመህ ማለት እኔ የፈለጋችሁትን ትናሽ ሊቨርፑል ከቸልሲ በላይ ጨርስ። ቼላው ይበልጣል። የሁላ አሰቃይቼው ራሱ ቼላው ማነው? ይረዳል ገባም። አንተ ስትከበርም ትሳደባለህ። ምን አይነት ደጋፊ ነው የመጣብን ከዚህ ክለብ ደግሞ። በእናት ክለቡን እንዲደብረኝ እያደረጋችሁ ነው። አሽቃባ ጫንስ፣ እናንተ ስለቋጠራችሁ አይደለም፣ እኛ በብቃታችን ነው ያሸነፍነው ትላላችሁ። የምራችሁ ነው? አራት አንግል የገጨው ማንቋጥሮልህ ነው። አማዲ ያለው እንደዛ በእጁ ሲያጨማልቅ እኔ ስለቋጠርኩልህ እኮ ነው ፔናሊቲ ያልተሰጠው አይደል እንዴ? እናንተ ስለቋጠራችሁ አይደለም በብቃታችን ነው ትላላችሁ እንዴ? ኧረ ያሳፍራል። ተዉ ተዉ፣ ብራይተንን ጠርቼ ጥቂትን ገልቤ አስገርፋለሁ። ሳምንት አሳያለሁ፣ ቋጠሮ ይህን ነው የምልህ። አሳያለሁ። ይህን ቪዲዮ አድርስልኝ ለእያንዳንዱ። ሲጀመር እኮ ዩናይትድ እኮ የአርሰናል ደጋፊዎችን ለማስደሰት እኮ የተፈጠረ ቡድን ነው። አው በአግባቡ በፋክት ነው ማስቀመጥ ለምለት ነው እንዳትነገሩኝ። ከፉ ደግ ላውራበት ላውራበት። ቆይ ተረጋጉ እንዴ ዛሬ እንድታሸንፍ እፈልጋለሁ ፈፈልጋለሁ። ከጎነ ነኝ፣ ወደድክም ጠላህም እቋጠርልሃለሁ አልኩ። በቃ አስቀድሜ እኔ ነገርኩ። ካላመንክ ቪዲዮ እኔ ደህይ በቃ ይቆጠርልሃል። ግዴታ ነው አልኩ። ቆጠርኩኝ መተህ ይሄን ሽማግሌ ለጠፍኩ ለነገሩ ባልቋጥርልን እንደም ይሄን ሽማግሌ ተለጠፈዋል፣ አውቃለሁ። ለምን ደክመዋል? አሁን ደክመ በጣም በቃ እንዲ ከዘራውን ራሱ ይዞት እንዲ ሲት እንደዚህ ያመልጥ እንዲ ያመልጥ አሁን ላይ በጣም በቃ አራት ደረሰ እና ምንድን ነው ትርፌ ማለት ነው። እንድታሸንፍ ስንቋጥርላት ታሸንፋለች፣ እንድትሸንፍ ስንቋጥርባት ደግሞ ትሸንፋለች። ገብቷል? አሁን ገብቷል ቀመሩ እንዴት እንደሆነ ታዲያ ይህንን በቃ ከየት አመጣሁ? የለህም እኮ ይህንን እኮ የማሸነፍ አቅም ማለት ለምንድን ነው ዛሬ በቋጠሮ ታገዝክ ነው። ዛሬ እንዳክደኝ ዛሬ ማለት ነው ትርፌ የኔን ክሬዲት የኔን ክሬዲት እንዳትበይ ትርፍዬ ዛሬ ተባብረን፣ አይ ዛሬ እንኳን ፍቅር ይኖረን ፍቅር ይኖረን ዛሬ እና ተጋግዘን ነው ለማለት ያክል ነው። ምን አለ ምን ምልት ምልት የራሳችሁ ጉዳይ ዲስ